ቴና ይስጥልኝ ክቡራን ተመልካችን፣ ተከታዮቼ፣ እንደምንሰነበታቸው የፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብአት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ተሽከርካሪያችን ላይ ስለሚከሰቱ የተለያዩ ጭስ አይነቶችና ስለሞተራችን ምን እንደሚነግሩን እናያለን። አብራችሁን ቆዩ ላይ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። እንግዲህ በዛሬ ፕሮግራማችን የምናየው ስለ ጭስ ነው ማለት ነው። ተሽከርካሪያችንን በምናንቀሳቀስበት ጊዜ ወይ ደግሞ ሞተሩ በሚሰራበት ጊዜ አየር ይገባል ወደ ሲሊንደር ውስጥ። ቤንዚን ደግሞ ከሆነ አየርና ነዳጅ ቅልቅል ወደ ሲሊንደር ውስጥ ይገባል ናፍጣ መኪና ላይ አየር ቤንዚል መኪና ላይ ደግሞ አየር ነዳጁ ይታመቃል ማለት ነው ሲታመቅ ናፍጣ ላይ ነዳጅ ይረጫል ቤንዚል መኪኖች ላይ ደግሞ ስፓርክ ኢግናይት ይደረጋል በስፓርክ ፕለግ ወይ ደግሞ በካንዴላ አማካኝነት ማለት ነው በዚህ ጊዜ ኃይል ይፈጠርና ተሽከርካሪ የእንቅስቃሴ ኃይል ማመንጨት ይጀምራል ማለት ነው ከዚህ በኋላ እንግዲህ ይሄ ፕሮሰስ አልቆ ጭስ ይወጣል ማለት ነው ወይ ደግሞ ኤግዞስት ይደረጋል ኤግዞስት በሚደረግበት ጊዜ በተሽከርካሪያችን ጭስ ማውጫ ላይ የሚወጣው የጭስ አይነት የተለያዩ ከለሮች ሊኖሩት ይችላሉ ትክክለኛው መሆን ያለበት ምንም አይነት ከለር መኖር የለበትም ማለት ነው። የተለያዩ ከለሮች ግን የሚያወጣ ከሆነ ስለ ሞተራችን የተለያዩ ችግሮች እየነገረን ነው ማለት ነው። ስለዚህ ጭሱ ምንም አይነት ከለር ከሌለው እና የውሃ ጠብታ ወይ ደግሞ የውሃ ትነት ካለው ጤናማ ሞተር ነው ማለት ነው። ከዛ ውጭ ግን የተለያዩ ከለሮች ይኖሩታል። ለምሳሌ ጥቁር ጭስ ይወጣል፣ ብሉ ስሞክ ወይ ደግሞ ሰማያዊ ጭስ ይወጣል፣ ነጭ ጭስ ይወጣል። አንድ አንድ ተሽከርካሪዎች ላይ ደግሞ ግሬ የሆነ ከለር ያለው ጭስ ሊወጣ ይችላል ማለት ነው። ስለዚህ ይሄ ስለ ሞተራችን የተለያዩ ብልሽቶች ስለሚነግረን እነዛ ጭሶች እንዴት እንደሚከሰቱና ምን አይነት ጥንቃቄ ማድረግ እንዳለብን እናያለን ማለት ነው። እስከ መጨረሻው ድረስ ላይክ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ክቡራን ተመልካችና ተከታዮች በመግቢያ እንዳያችሁት የዛሬው ፕሮግራማችን ስለ ጭስ ነው። ተሽከርካሪያችን ላይ ሞተር አለ። ይህ ሞተር የሙቀትን ኃይል ወደ እንቅስቃሴ ኃይል በመቀየር ተሽከርካሪያችንን ከቦታ ወደ ቦታ እንዲንቀሳቀስ ይረዳል። ይህንን ተግባራት ለማከናወን በዋነኝነት አየርን እና ነዳጅን ይጠቀማል ማለት ነው። በናፍጣ መኪኖች ላይ አየር ብቻውን ይታመቅና ነዳጅ ተረጭቶ በሚፈጠረው ፍንዳታ አማካኝነት የእንቅስቃሴ ኃይል ይገኛል ማለት ነው። ከዚህ በኋላ እንግዲህ በጭስ ማውጫው በኩል ጭስ ይወጣል ማለት ነው። ተሽከርካሪያችን ሞተር ላይ አየር ይገባል፣ ይታመቃል። የታመቀው አየር ላይ ነዳጅ ይረጫል። በዚህ ጊዜ ፍንዳታ ይፈጠራል። ከፍንዳታው በኋላ ደግሞ ጭስ ኤግዞስት ይደረጋል ማለት ወይ ደግሞ የተቃጠለ ጋዝ ኤግዞስት ይደረጋል። በቤንዚን ተሽከርካሪዎች ላይ ደግሞ አየርና ነዳጅ ሲሊንደር ውስጥ ይገባል፣ ይታመቃል። እዛ ላይ በካንዴላ ወይም በስፓርክ ፕለግ አማካኝነት እሳት ሲረጭበት ፍንዳታ ይፈጠራል። በዛ ፍንዳታ የእንቅስቃሴ ኃይል ከተገኘ በኋላ ጭስ ተገፍቶ ይወጣል ወይ ደግሞ የተቃጠለ ጋዝ ይወጣል ማለት ነው። ይህ የተቃጠለ ጋዝ መሆን ያለበት CO2 ጋዝ እና ወተር ቬፐር ወይ ደግሞ H2O ነው መሆን ያለበት ማለት ነው። ስለዚህ በማንኛውም ተሽከርካሪ ላይ ጭስ ማውጫ ላይ ጭስ በሚወጣበት ጊዜ የማይታይ ከለር ያለው ጋዝ ነው መሆን ያለበት ማለት ነው። ይህም የሚሆነው ሲኦቱ ጋዝ እና ወተር ቬፐር ወይ ደግሞ የውሃ ትነት ሲሆን ነው ማለት ነው። ከዚህ ውጪ ግን ተሽከርካሪችን ላይ የተለያዩ ጭሶች ሊወጡ ይችላሉ ማለት ነው። እነዚህ የተለያዩ ጭሶች እንግዲህ ከሞተራችን ላይ ወጡ ማለት ሞተራችን ላይ ችግር እንዳለ እያሳየን ነው ማለት ነው። ስለዚህ አንድ አሽከርካሪ ከተሽከርካሪ ሞተር ላይ በጭስ ማውጫው በኩል የተለያዩ ከለር ያላቸው ጭሶች ወጡ ማለት በሞተሩ ላይ ችግር እየተከሰተ ነው ማለት ነው። ስለዚህ እነዚህ ጭሶች ምንን እንደሚያመለክቱን እናያለን ማለት ነው። በዋነኝነት አራት አይነት ጭሶች ይኖራሉ ማለት ነው። እነዚህ ጭሶች እንግዲህ የመጀመሪያው ብሉ ወይም ሰማያዊ ከለር ያለው፣ ሌላኛው ነጭ ወይ ደግሞ ዋይት ስሞክ፣ ሌላኛው ብላክ ወይም ጥቁር ስሞክ አራተኛው ላይ ደግሞ ግሬ ወይ ደግሞ ብርማ ከለር ያለው የጭስ አይነት ይወጣል ማለት ነው። እነዚህ እንግዲህ አራቱ በምን ምክንያት እንደሚከሰቱና የምን ችግር እንደሆነ እናያለን ማለት ነው። የመጀመሪያው የምናየው ሰማያዊ ወይም ደግሞ ብሉ ስሞክ የምንለው ነው። ሰማያዊ ጭስ በተሽከርካሪያችን ጭስ ማውጫ ከወጣ በእመቀ አዳራሽ ውስጥ ወይ ደግሞ ኮምበስሽን ቻምበር ውስጥ የሞተር ዘይት ገብቶ እየተቃጠለ ነው ማለት ነው። በተሽከርካሪያችን ሞተር ሲሊንደር ውስጥ መግባት ያለበት አየር እና የተወሰነ መጠን ነዳጅ ነው ማለት ነው። ከዚህ ውጭ እንግዲህ በተለያዩ ችግሮች ዘይት ወደ ሞተር ውስጥ ገባ ማለት በጭስ ማውጫው በኩል የሚወጣው ጭስ ወደ ሰማያዊ ከለር ያደላ ጭስ ይወጣል ማለት ነው። ይሄ ሞተር እንግዲህ ዘይት ይበላል ይባላል ማለት ነው። ምክንያቶቹንም ስናያቸው የመጀመሪያው ምንድነው? ነው ወርን ፒስተን ሪንግ ነው የተበላ የፒስተሪንግ ወይ ደግሞ የፒስተን ቀለበቶች ናቸው ማለት ነው። ከጊዜ ብዛት ወይም ደግሞ በእርጅና ምክንያት በፒስተል ላይ የሚገኙት ቀለበቶች ወይም ፋሻዎች ሲበሉ ዘይት ወደ እሳት መቀጣጠያ ክፍል ወይ ደግሞ ወደ ኮምበስሽን ቻምበር በመግባት ሊቃጠልና ሰማያዊ ጭስ ሊያወጣ ይችላል ማለት ነው። ስለዚህ የመጀመሪያው ምክንያት ሰማያዊ ጭስ የሚወጣበት ምንድን ነው? የተበላ ወይ ደግሞ ወርን የሆነ ፒስተል ሪንግ ሲኖር ነው ማለት ነው። ሌላኛው ደግሞ ሊኪንግ ቫልቭ ሲል ነው። የተሽከርካሪያችን ሞተር ላይ የሚገኙት ቫልቮች ወይም ሲሊንደር ሄድ ላይ የሚገኙት ቫልቮች ሲላቸው ሊክ በሚያደርግበት ሰዓት ወይ ደግሞ ወደ ሲሊንደር ውስጥ ዘይት በሚያስገባበት ጊዜ ከገባው አየርና ነዳጅ ጋር አብሮ ስለሚቃጠል ሰማያዊ ጭስ እያወጣል ማለት ነው። በተለይ በቅዝቃዜ ጊዜ ማንኛውም ሰብስታንስ ስለሚኮማተር በሚኮማተርበት ጊዜ ስፔስ ይፈጠራል ማለት ነው። በዛ ስፔስ አማካኝነት ዘይት ወደ ሲሊንደር ውስጥ በመግባት እየተቃጠለ ሰማያዊ ጭስ ያመጣል ማለት ነው። ይሄም እንግዲህ ዘይቱም እንዲበላ ያረጋል፣ እንደ ጋር ደግሞ በካ የሆነ ጋዝ ከጭስ ማውጫችን እንዲወጣ ያደርጋል ማለት ነው። ይሄ ሰማያዊ ጭስ የሚወጣበት ሁለተኛው ምክንያት ነው። ወደ ሶስተኛው ምክንያት ስኔ ዳሜጅ ሲሊንደር ወር፣ የተሰነጠቀ ወይም ደግሞ የተበላ ሲሊንደር ወይም ካመቻ በኩል ወደ ኮምበስሽን ቻምበር ዘይቱ በመግባት እንዲበላና ሰማያዊ ጭስ እንዲወጣ ያደርጋል ማለት ነው። ስለዚህ ሲሊንደር ወሉ ወይንም ካመቻው ከተሰነጠቀና ከተበላሸ ሰማያዊ ጭስ እንዲወጣ ሊያደርግ ይችላል። ሌላኛው የቱርቦ ቻርጀር ችግር ነው። በተለይ በናፍጣ ተሽከርካሪዎች ላይ ቱርቦ ቻርጀር ሲሉ ከተበላሸ ቱርቦ ቻርጀር በኤግዞስት ጋዝ ስለሚመታ ያ ጋዝ ቱርቦ ቻርጀር ፓርቱ እንዲሞቅ ያደርጋል ማለት ነው። ያ ሙቀት ደግሞ ቱርቦ ቻርጀር ላይ ያለው ዘይትን የሚቆጣጠርልን ሲል ተበላ ማለት የቱርቦ ቻርጀሩ አካል ላይ በመፍሰስ ቃጠሎና ሽታ እንዲሁም ደግሞ ጭስ ሊያወጣ ይችላል ማለት ነው። ስለዚህ በተሽከርካሪያችን ላይ ሰማያዊ ጭስ ሊወጣ የሚችለው በእነዚህ ምክንያቶች ነው ማለት ነው። የመጀመሪያው የፒስተር ሪንግ መበላት፣ ሁለተኛው የቫልቭ ሲል መበላሸት ወይ ደግሞ መላሸቅ፣ ሶስተኛው የካመቻ ወይም ደግሞ የሲሊንደር ወር መሰንጠቅ ወይ ደግሞ መበላሸት፣ አራተኛው ደግሞ የቱርቦ ቻርጀር ችግሮች ናቸው ማለት ነው። ስለዚህ ከተሽከርካሪያችን ጭስ ማውጫ ላይ ብሉ ስሞክ የሚወጣ አካል ላይ የመጀመሪያው ምንድነው ቱርቦ ቻርጀሩን ማስፈተሽ ይኖርብናል። መኪናው ቱቦ ቻርጀር ያለው ከሆነ ማለት ነው። ከዛ ውጭ ምንድነው ወደ ጥገና ቦታ ሄደን ማሳየት ያስፈልጋል ማለት ነው። ወደ ሁለተኛው ስንሄድ ዋይት ስሞክ ወይ ደግሞ ነጭ ጭስ ሊወጣ ይችላል ከተሽከርካሪያችን ላይ ማለት ነው። ነጭ ጭስ ከተሽከርካሪያችን ጭስ ማውጫ ከወጣ ወደ ማቀጣጠያ ክፍል ወይ ደግሞ ወደ ኮምበስሽን ቻምበር ውስጥ ውሃ ወይም ደግሞ ኩላንት ይገባል ወይ ደግሞ አብሮ ከገባ አየር ናዳጅ ጋር እየተቃጠለ ነው ማለት ነው። በዚህ ጊዜ በጭስ ማውጫው ላይ ነጭ ጭስ ይወጣል ማለት ነው። ምክንያቶቹን ስናያቸው የመጀመሪያው ምን ያለነው ኩላንት ሊክ ማድረግ ነው። ሞተራችን ለማቀዝቀዣነት የምንጠቀመው ውሃ ወይም ደግሞ ኩላን በተለያዩ ምክንያቶች ኮምበስቲሽን ቻምበር ውስጥ ወይ ደግሞ እመቃዳሽ ውስጥ ሲገባና ሲገባ ና ከገቡ አየር ነዳጅ ጋር ሲቃጠል ነጭ ጭስ ሊወጣ ይችላል። ሌላኛው ብሎን ሄድ ጋስኬት ነው የተቃጠለ የቴስታታ ጓርኒ ሲሆን ወይ ደግሞ ሄድ ጋስኬት የምንለው ነገር ሲቃጠል ምን ይሆናል? ከሲሊንደር ብሎክ ወደ ሲሊንደር ሄድ የሚሄደው የሚተላለፈው ውሃ ወደ ኮምበስቲሽን ቻምበር ውስጥ ይገባል። ምክንያቱም ጋስኬቱ ስለተቃጠለ ማለት ነው። በዚህ ጊዜ ነጭ ጭስ ሊወጣ ይችላል። ሌላኛው ክራክድ ኢንጂን ብሎክ ነው። የተሰነጠቀ ማኖ ብሎክ ወይ ደግሞ ሲሊንደር ብሎክ በኩል ፈሳሽ ወደ ኮምበስሽን ቻምበር ሲገባ ነጭ ጭስ ሊወጣ ይችላል ማለት ነው። ሌላኛው ዳሜጅድ ፊውል ኢንጀክተር ሲል ነው። የእኛ ቶሪ ወይ ደግሞ የኢንጀክተር ኖዝል ሲል የተበላሸ ከሆነ ፈሳሽ ወደ ኮምበስሽን ቻምበር እንዲገባ ያደርጋል። ሌላኛው ኮንደንሴሽን፣ ሞተር ሲነሳ ሲሊንደር ውስጥ የነበረው አየር እርጥበት አዘል በመሆን በመቀዝቀዙ ነጭ ጭስ ሊወጣ ይችላል። ነገር ግን ይሄ ምንድን ነው ሞተሩ እስኪነሳ ድረስ ነው። ሞተሩ ከተነሳ በኋላ ከተወሰኑ ሰከንዶች በኋላ ጭሱ መስተካከል መቻል አለበት፣ ወይም ኖርማል መሆን መቻል አለበት። የማይታይ ጋዝ ማለት ነው። ኮንቲኒስሊ ግን ነጭ ጭስ የሚወጣ ከሆነ ከኮንደንሴሽኑ ሌላ የሄድ ጋስኬት መበላሸትና ኩላንት ወደ ኮምበስሽን ቻምበር እየገባ ነው ማለት ነው። ስለዚህ ይህንን ማየትና መፈተሽ ያስፈልጋል ማለት ነው። ስለዚህ በተሽከርካሪያችን ላይ ነጭ ጭስ በምናይበት ጊዜ ኢግኖር ማድረግ የለብንም። ሌላኛው አቮይድ ኦቨርሂቲንግ ነው። በተሽከርካሪያችን ሞተር ላይ ኦቨርሂት እንዳያደረግ ጥንቃቄ ማድረግ ያስፈልጋል። ሌላኛው ኩላንት ሌቭላችንን ሁሌም ቼክ ማድረግ ይኖርብን ኩላንት ሌቭላችን እየፈሰሰ ሊያልቅ ይችላል። ከዛ ውጭ ግን ምንም አይነት ሳይፈስ ግን ዝም ብሎ የሚያልቅ ከሆነ ኮምበስሽን ቻምበር ውስጥ በሄድ ጋስኬት ችግር አማካኝነት ወይንም በተለያዩ ምክንያቶች ውስጥ ኮምበስሽን ቻምበር ውስጥ እየገባ እየተቃጠለ ስለሆነ ኩላንት ሌቭላችን በየጊዜው ቼክ ማድረግ ያስፈልጋል። ከዛ በተጨማሪ ደግሞ መካኒኮቻችን ወይ ደግሞ ተሽከርካሪውን ሰርቪስ ማስደረግ ይኖርብናል ማለት ነው። ሌላኛው ጥቁር ጭስ ወይም ደግሞ ብላክ ስሞክ ነው። በሶስተኝነት የምናየው ጥቁር ጭስ ከተሽከርካሪያችን ጭስ ማውጫ ከወጣ የነዳጅና የአየር ድብልቅ ትክክል ያለ መሆኑን ወይ ደግሞ ሪች ሚክስቸር መሆኑን ያሳየናል ማለት ነው። ይህም ወደ ሲሊንደር ውስጥ ከገባው አየር አንጻር የነዳጅ ሁኔታው በጣም ሲበዛ ነው ማለት ነው። ወይ ደግሞ የኤርፊውል ሚክስቸሩ ትክክል ሳይሆን ሲቀር ጥቁር ጭስ ሊወጣ ይችላል ማለት ነው። የአየር መጠኑ አንሶ የነዳጅ መጠኑ ሲበዛ ማለት ነው። ይሄ እንግዲህ በምን በምን ይከሰታል ብናይ፣ ምክንያቶቹ ስናይ መጀመሪያው ኤር ፊል ሚክስቸሩ ትክክል ያለመሆን ነው ወይ ደግሞ ሪች ፊል ሚክስቸር ነው። አብዛኛውን ጊዜ ጥቁር ጭስ ምክንያቶች የነዳጅና የአየር ድብልቅ ያለመመጣጠን እና የነዳጁ መጠን ከአየር መጠኑ ሲበልጥ እንደዚህ አይነት ችግሮች ሊከሰቱ ይችላሉ። ሌላኛው ክሎግድ ኤር ፊልተር ነው። የተደፈነው የአየር ማጣሪያ ጥቁር ጭስ እንዲወጣ ያደርጋል። ምክንያቱም ወደ ሲንደር የሚገባው የአየር መጠን ስለሚያንስ ጉልበት ያንሳል ማለት ነው። ይህንን ለማካከስ ፊል ኢንጀክተር ሞር ፊል ወደ ኮምበስሽን ቻምበር እንዲረጭ እያደርጋል ማለት ነው ጥቁር ጭስ እንዲወጣ ያደርጋል። ወይም ደግሞ እኛም እያሽከረከርን እያለ የተሽከርካሪያችን ጉልበት እያነሰ ሲሄድ አየር አንሷል ማለት ጉልበት አንሷል ማለት ነው። ስለዚህ አንሷል ብለን ነዳጅ እየጨፈለቅን በምናሽከረከርበት ጊዜ ሞር ነዳጅ ወደ ሲሊንደር እንዲረጭ ያደርጋል። ይሄ ደግሞ ጥቁር ጭስ እንዲወጣ እያደርጋል ማለት ነው። ሌላኛው ፎልቲ ፊውል ኢንጀክተርስ ነው። በተሽከርካሪያችን ሞተር ውስጥ የተለያዩ ኢንጀክተሮች ይኖራሉ። በተለይ ከነዳጅ ጋር የተገናኙ ቤንዚን የሚሆን ናፍጣ ተሽከርካሪዎች ላይ ማለት ነው። እነሱ ላይ ግን ችግር ሲኖር ትክክለኛ ያልሆነ የነዳጅ ርጭት ስለሚኖር ጥቁር ጭስ ሊኖረው ይችላል ማለት ነው። ስለዚህ ይህንንም ከግምት ውስጥ ማስገባት ያስፈልጋል ማለት ነው። ለጥቁር ጭስ መንስኤዎች ሌላኛው ባድ ማፍ ሴንሰር ነው። የማፍ ሴንሰር ወይ ደግሞ ማፍ ኤር ፍሎ ሴንሰር ጥቅም ወደ ሞተር የሚገባውን የአየር መጠን ይጠቁማል። የዚህ ሴንሰር መበላሸት ትክክለኛ መረጃ ለኢሲዩ ወይ ደግሞ ኤሌክትሮኒክ ኮንትሮል ዩኒት ስለማይሰጥ ያልተመጣጠነ የነዳጅ ርጭት ወደ ሲሊንደር እንዲረጭ ያደርጋል ማለት ነው። ይሄም ጥቁር ጭስ እንዲከሰት ያደርጋል። ስለዚህ ማፍ ሴንሰር ሲበላሽ ጭስ ሊጠቁር ይችላል። ሌላኛው ደርቲ ኢጂአር ቫልቭ ነው። ኢጂአር ማለት ኤግዞስት ጋዝ ሪሰርኩሌሽን በተለይ በናፍጣ ሞተሮች ላይ ኢጂአር ቫልቭ ብልሽት ካለ ጥቁር ጭስ እንዲወጣ ያደርጋል ማለት ነው። ሌላኛው ዳሜጅድ ፒስተን ሪንግ ነው። የተበላሸ የፒስተን ቀለበት ወይ ደግሞ ፋሻ በሲሊንደር ውስጥ በቂ አየር እንዳይኖር ስለሚያደረግና ነዳጅ ብቻ ስለሚቃጠል ጥቁር ጭስ እንዲወጣ ያደርጋል ማለት ነው። ሲሊንደር ውስጥ እንግዲህ አየር ገብቶ ሊታመቅ ሲል በፒስተኖቹ አማካኝነት አየር ሊክ የሚያደርግ ከሆነ በቂ አየር አልነበረም ማለት ነው። በቂ አየር ደግሞ ሳይኖር ነዳጅ ሲረጅ ጥቁር ጭስ በጭስ መውጫችን ላይ ሊወጣ ይችላል። ሌላኛው ኢንጂን ዲፖዚት ነው። በሞተር ውስጥ የካርበን ግግር ካለ ጥቁር ጭስ ሊወጣ ይችላል። ሌላኛው ባድ ፊውል ፕሬር ሬጉሌተር ነው። የተበላሸ የነዳጅ ፕሬር ሬጉሌተር ሪች ሚክስቸር በማምጣት ጥቁር ጭስ እንዲኖር ሊያደርግ ይችላል። ሌላኛው ባድ ስፓርክ ፕለግ ነው። በተለይ በቤንዚን ተሽከርካሪዎች ላይ ስፓርክ ፕለጋችን በትክክል እሳትን የማያመነጭ ከሆነ ወይም ደግሞ የፋይሪንግ ኦርደሩ ትክክል ካልሆነ ጥቁር ጭስ ሊያወጣ ይችላል ማለት ነው። ስለዚህ ጥቁር ጭስ እንዳይወጣ ምን ማድረግ ይኖርብናል? የመጀመሪያው ምንድነው? ኢንስፔክት ኤንድ ክሊን ኤር ፊልተር ነው። ምንጊዜም የተሽከርካሪያችንን አየር ማጣሪያ ሁሌ ማየትና አዋራ ካለ ማጽዳት እንዲሁም ደግሞ መቀየር ካለበት ማስቀየር ያስፈልጋል። ሌላኛው የተሽከርካሪያችንን ኢንጀክተር ኖዝል ማሳየት ያስፈልጋል። ቤንዚል ሚሆን ናፍጣ ተሽከርካሪዎች ላይ በተለይ ናፍጣ ተሽከርካሪዎች ላይ ኢንጀክተር ችግር ካለበት ጥቁር ጭስ ሊያወጣ ስለሚችል ያንን ማየት ያስፈልጋል። ሌላኛው ማፍ ሴንሰሩን ማየት ያስፈልጋል። ቤንዚል ሚሆን ናፍጣ ተሽከርካሪዎች ላይ ማስ ኤር ፍሎ ሴንሰር ስላለ ያ ሴንሰር ማጽዳትና በትክክል ፈንክሽናል መሆኑን ማየት ያስፈልጋል። ሌላኛው የኢጂአር ቫልቭን ማየት ያስፈልጋል ወይም ደግሞ ኤግዞስት ጋዝ ሪሰርኩሌሽን የሚባለውን ቫልቭ ማየትና ማስፈተሽ ያስፈልጋል። ስለዚህ ብላክ የሆነ ስሞክ በእንደዚህ አይነት ሁኔታዎች ሊከሰት ይችላል። እነዚህን በማስፈተሽ ችግሩን መፍታት እንችላለን። ሌላኛው ግሬ ስሞክ ነው፣ ወይ ደግሞ ብርማ የሆነ ከለር አንዳንድ ተሽከርካሪዎች ላይ አብዛኛውን ጊዜ ላይከሰት ይችላል። ጭሶች አብዛኛውን ጊዜ ሶስት ነው የሚባሉት ብላክ ወይ ደግሞ ጥቁር ጭስ፣ ሰማያዊ ወይ ደግሞ ብሉ ስሞክ እና ዋይት ወይንም ነጭ ጭስ ነው። አንዳንድ ተሽከርካሪዎች ላይ ግን ግሬ የሆነ ከለር ያለው ስሞክ ሊወጣ ይችላል ማለት ነው። በተለይ ቱርቦ ቻርጀር ያላቸው ተሽከርካሪዎች ላይ የሚከሰት ሲሆን የተበላሸ ቱርቦ ቻርጀር እንደዚህ አይነት ችግሮችን ሊያመጣ ይችላል ማለት ነው። ከዛም በተጨማሪ እንግዲህ ልክ እንደ ሌሎች ወርን የሆነ ሲልቫ የቫልቭ ሲላችን የተበላ ከሆነ የፒስተር ሪንጋችን የተበላሸ ከሆነ ወይ ደግሞ የተሰነጠቀ የተበላ ከሆነ የሲሊንደር ዎል ወይ ደግሞ ካምቻው የተበላሸ ከሆነ እንዲሁም ደግሞ በዋነኝነት ደግሞ ቱርቦ ቻርጀር ብልሽት ሲኖር፣ ሌላኛው ኦቨርፊልድ ክራንክ ኬዝ ወይ ደግሞ በተሽከርካሪችን ሶቶኮፓ ላይ ከመጠን በላይ የሆነ ዘይት ሲኖር ግሬስሞክ ሊመጣ ይችላል ማለት ነው። ስለዚህ እንደዚያን ነገሮች እንዳይከሰቱ አንደኛው ጭሱን ስና ኢግኖር ማድረግ የለብንም። ማስተካከል ወይ ደግሞ ለመካኒክ ማሳየት ይኖርብናል። ሌላኛው የዘይት መጠናችንን በትክክል መጨመር ይኖርብናል ማለት ነው። በተሽከርካሪያችን ሞተር ላይ ዘይት ከመጠን በላይም ከሆነ ችግር አለው፣ ከመጠን በታችም ከሆነ ችግር አለው። ስለዚህ የዘይት መጠኑን ማየት ያስፈልጋል ማለት ነው። ስለዚህ አራቱ የጭስ አይነቶች እንዴት እንደሚከሰቱና ምክንያቶቹን እነዚህ ይመስላሉ ማለት ነው። ክብሯን ተመልካችን ተከታዮቼ እንዳያችሁት እንግዲህ ከሞተራችን ላይ የተለያዩ የጭስ አይነቶች ሊወጡ ይችላሉ። እነዚህ የጭስ አይነቶች እንግዲህ ሞተራችን ምን አይነት ደረጃ ላይ እንዳለ ያሳየናል ማለት ነው። ስለዚህ እነዚህ ጭሶች ዝም ብለው አይወጡም። ሞተራችን ላይ የተለያዩ ብልሽቶች ሲኖሩ ነው የሚያሳዩ ማለት ነው። ስለዚህ እነዚህን ጭሶች በምናይበት ጊዜ በአፋጣኝ ለጥገና ማቅረብ እና ሞተራችንን ካላስፈላጊ ጉዳት ልንከላከለው ይገባል ማለት ነው። ይሄ እንግዲህ አሽከርካሪም እንሁን መካኒኮችም እንሁን የመንጃ ፍቃድ ተማሪዎች የምንሆን ይሄን ነገር ግዴታ ማወቅ ይኖርብናል ማለት ነው። ጋዝ ፓወርድ ተሽከርካሪዎች የምናሽከረክር ከሆነ ስለዚህ ይሄንን ማወቅ እጅግ በጣም ወሳኝና አስፈላጊ ነገር ነው ማለት ነው። ለቻናል አዲስ ከሆናችሁ Subscribe በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖሩ በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ፣ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንጋየን ድረስ ሰላም ቆዩ።